ከጥቅሳችን ጋር አንዳንድ ነገሮች እናሳያቸዋለን። ያው ግባቶቻችን ቺክን ኬሪ ለመስራት ነው። ሼፍ ደሞዚ ትባላለች፣ ያለውን ነገር ደግሞ ያው ሰው ታሳያቸዋለች ማለት ነው። ቺክን ስራ ይዛረቁ ሽንኩርት፣ ከዛ ነው የተጠበቀ

ከዛ ይህንም እንደ እንትን በሶስት እስከሚል ይሰራል ማለት ነው። ከዚ እንደዚህ ኬሪዋን ለከረሩ ኬሪ እራሱ የተባለ ይሄ ነው ኬሪ። አዘጋጆች ምን ፈልጊያለሽ? በፍሬ አያምርም፣ በጣም ነው የሚያምረው። ኬሉ እራሱ በጣም እራሱ ያሳምራል። እዚህ ጋር ስጡደናል፣ በስግዋለን ቆንጆ ነው የበሰለው። ጨው እያደረጉ ይሁን እንዴ? ወፈር ስላለ ቺክኑስ ከሚገባ ወተት ትንሽ ትንሽ ቺክን አደርጋለ ማለት ነው። ቺክን ቆራረጠ ነው የምናርገው። ኬሪ ስለሆነ ተቆራረጠ ነው። ረዳት ፈልገል። ኬሪዋ ግን ትንሽ አነስ ስላለች መጨመር እንችላለን። ነገር ኬሪው መጀመሪያ ጨመሩ። ምንም ለከረር ሰሮሩ በጣም ስለሚያሳምረው፣ ደመቅ ሲል ያምራል። ቺክን ኬሪ እኛ ቤት በጣም ነው የሚወደደው። ከውጭ የውጭ ዜጎች በጣም ይወዱታል፣ እንዲሁም ጥቁሬዎች እኛ ጋር በጣም አፍሪካዎች ማለት በጣም የሚወዱት በምግባችን ለየት ያለው በጣም ቴስት ያለው ምግብ ነው አንቁ አሁን ነጭ ሽንኩርት ስላደረግ ነው ሽታው ራሱ በጣም ነው የሚሸቱ። እንዴት ነው አሪፍ ነው በጣም ቆንጆ ምግብ ላይ። ተመልካቾቻችን እንደምትወዱት ተስፋ እናደርጋለን በጣም ጉድ ጉድ እያለች ነው። እኔ እስከዛ ልንገራችሁ እኛ ከሮቢ ካተሪንግ ነው የመጣነው። ሮቢ ካተሪንግ ማለት ቤት ለቤትም ይሰራል የራሱ የሆነ አዳራሽ አለው። ምግብ ነው የምንሰራው ከምግቦች ሶስት ብቻ ጠብ እናደርግበታለን ትንሽዬ ዝሽ በስሏል አይደል? አዎ በስሏል። አሁን እሱን መጥበሻ፣ እሺ ነው ተከታን ጠብሰን እንግዲህ እያለቀ ነው። ምን መጥበሻ መጥበሻ ዘይት እናደርጋለን። መጥበሻችን ሲከል ከዛ ሽንኩርት እናጠርቃለን። አትክልት እየጠበስን ነው ለኬሪያችን ማባያ ይሄ ከዛ ፎቶ እናደርጋለን። ይብስል እያለን የበሰለ ነው በስሏል። እሺ ቆንጆ አበባ ነው የበሰለው።

ሽራሪ ሽን ቆንጆ ነው። እዛት ይቀምጣለን፣ ግን ቴስት ያደርግ ነው የምንሰራው። በነገራችን ላይ እጃችን ላይ ሲያርፍ እቃው መልካት የለበትም፣ ንጽህና መጠበቅ አለበት። እና ቴስ ቴስት እናደርጋለን፣ እየቀመስን እንሰራ አትክልቱ በጣም ቆንጆ ነው። በጣም አሪፍ ስንበሰለው ስለበሰለው ሩዟችን በስሏል። እንግዲህ አሰታችን ተስተካክሏል። ልናደርግ ነው ተከታተሉ። አትክልታችን ጨርሰናል። በጣም ነው የሚያምረው። ሩዛችን ሰርተናል። ቆንጆ ምግብ ነው፣ በጣም አሪፍ። ሩዙ ራሱ እንዴት እንደሚያምር ከረሩ አረንጓዴ ነገር በጣም ያምራል። ጨርሰናል። አሁን ፍሬድ ያለ ማለት ነው። ልናቀርብ ነው። አሪፍ አሪፍ ነው። በጣም ደስ የሚል ነው። ቺታው እራሱ አሁን እቃችን ቀርቧል። ንጹህ ሳህን ነው፣ ንጹህ እቃ ላይ ነው የምናደርገው። ልናቀርብ ነው ነው አትክልቱ ፍሬሽም ስለሆነ ፍሬሽም መሆንም አለበት። በጣም ነው የሚያምረው። ኬሪያችንን እዚህ ላይ እናደርገዋለን። በጣም ቆንጆ ነው። እንደዚህ ሚሆነው ግብአቶች ሁሉም ስላሉ ነው። በጣም ነው የሚጣፍጠው። ከቤታችን ከተሪንግ ለየት የሚያደርገው ቺክን ኬሪ ነው። በጣም አሪፍ ነው። አቀራረቡ ይህን ይመስላል። እንዴት ነው እሺ? ጨርሰናል እንግዲህ ሼፋችን፣ አዘጋጅተን እስቲ እንቅመስና እስቲ ቅመሽ ነ ቴስቱ እንዴት እንደሆነ ትነግሪናለሽ። ሰርተን ጨርሰናል እንግዲህ ይህን ይመስላል። እስኪ እንቅመሰው አብረን እንቅመስ። በጣም ነው የሚጣፍጥ። እንደምትወዱት ታስታ እናደርጋለን። በጣም ምርጥ ምግብ ነው። ንጆንጆ እየመጣችሁ እንግዲህ ኦሊካተሪ በማረስ ትችላላቸው። የተለያዩ ፕሮግራሞች እንሰራለን። ቤት ለቤት እንሰራለን። ያ ለደስታ ለሀዘንም ሁሉንም ያማክል እንሰራለን። የራሳችን የሆነ አዳራሽ አለን። ወደ ስድስት ኪሎ ከ30 ስ መቶ ሰው የሚይዝ አዳራሽ አለን። ከታች ስርፋችን እናስቀምጣለን። ኦርደር ማድረግ ከፈለጋቸው ኦርደር እናትቀበላለን። አመሰግናለን።